ከአርቲስት አንዱአለም ጎሳና ከባለቤቱ ቀነኒ አዱኛ ሞት ጋር ተያይዞ ከዚህ ቀደም በነበረው የፍርድ ቤት ውሎ ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን የፎረንሲክ የምርመራ ውጤቶቹ ስላልደረሱለት ተጨማሪ 14 ቀናት ይሰጠኝ ሲል በጠየቀው መሰረት ፍርድ ቤቱ ዐቃቤ ሕግ ማስረጃዎቹን እንዲያቀርብ ዘጠኝ ቀናት በመፍቀድ ቀጣይ ቀጠሮውን ለዛሬ ለሚያዝያ ዘጠኝ ቀን 2017 ዓ.ም መቅጠሩ ይታወቃል። ፍርድ ቤቱ በዛሬው ፍርድ ቤት ቀጠሮ ደግሞ የፍርድ ሂደቱን ለሚዲያ ዝግ እንዲሆን ወስኗል። የቀረበው ምክንያት ጫና እየደረሰ ነው የሚልና በተጠርጣሪው ጠበቃ ደግሞ ፍርድ ቤቱ ውስጥ ያልተባሉ ነገሮች ሚዲያዎች እየዘገቡ ነው የሚል ምክንያትም መነሳቱ ነው የተሰማው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት ያገር ጥጉሉ ሰላም ፍቅር ጤና ጤናማ ትሆኑ ዘንድ ዞትራ የምኞታችን ነው። የሊያስደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን ከቀነኒና ከድምፃዊ አንዱ አለም ጎሳ ጋር በተያያዘ ከዚህ ቀደም የነበረው የፍርድ ቤት ውሎ ለዛሬ ለመጋቢት ዘጠኝ ቀን ቀጣይ ቀጠሮ መስጠቱ ይታወቃል። ከዚህ ጉዳይ ጋር ተያይዞ ችሎቱ ለጋዜጠኞች ዝግ እንዲሆን መወሰኑን ሰምቷል። ከዚሁ ጉዳይ ጋር ተያይዞ አንዳንድ ጉዳይ ልነግራቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እንድታደርጉ ከወዲሁ በትህትና ጠየቅን። ክበሩልን ድምፃዊ አንዱ ዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት ሞክራ ነበር ከማስታወሻዋ ላይ ይህንንም ተገንዝቤ ያለው ሲል በችሎቱ ከዚህ ቀደም መከራከሩ ይታወቃል። በቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞው ድምፃዊው አንዱ አለም ጎሳ መጋቢት 29 ቀን 2017 ዓ ም ለሶስተኛ ጊዜ ፍርድ ቤት መቅረቡ ይታወቃል። ተጠርጣሪው አንዱ አለም ጎሳ በእለቱ አራዳ በሚገኘው የፌዴራል ከፍተኛ ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ አቅርቦ ነበረ። መጋቢት 17 ቀን 2017 ዓ ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ ደግሞ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች ማስረጃና በአጠቃላይ የ28 ሰዎች ማስረጃዎችን ማሰ ባሰቡ እንዲሁ ፖሊስ መግለጹ ይታወቃል። ይህ በእንዲህ እንዳለ በቀነኒ መኖሪያ ቤት ውስጥ በሚገኝ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩንና የምርመራው ውጤት ግን እስከ እለቱ ድረስ እንዳልደረሰለትም ፖሊስ በወቅቱ አስታውቆ ነበር። በተጨማሪም በሟችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራው ውጤት እየተጠበቀ እንደሚገኝም ፖሊስ አስረድቶ ነበር። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብዓት እንዲካተቱለት የጠየቀው ፖሊስ መሰብሰብ ያለባቸውን ተጨማሪ ማስረጃዎች ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠው ጠይቋል። ታዲያ በየችሎቱ ፖሊስ ተጨማሪ የምርመራ ቀን እየሰጠኝ ባለ ቁጥር እስከ መቼ ነው ይህ ችሎት ሌላ ተጨማሪ የምርመራ ቀናት እየሰጠ የሚያራዝመው የሚል ደግሞ ቅሬታ ከቤተሰቦቹ አካባቢ ይሰማ ይዟል። መጋቢት 17 ቀን 2017 ዓ.ም በዋለው ችሎት ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያተኞች ተጨማሪ ማብራሪያ በመጠየቁም ውጤት እስኪደርሰው ተጨማሪ ቀናት እንዲሰጠው ጠይቆ ተጨማሪ ቀናቱም እንደተሰጡት የሚታወቅ ነገር ነው። ይሁን እንጂ ፖሊስ ከዚህ በፊት በዋለው ችሎት እንደገለጸው ከሆነ ማስረጃውን ከያዙት የሕክምና ባለሙያተኞች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪቀበል ድረስ በድጋሜ ሌላ 14 ተጨማሪ የምርመራ ቀናት እንዲሰጠው በጠየቀው መሰረት ቀናቱ ተፈቅደውለት ነበር። የአንዱአለም ጎሳ ጠበቃ ሊበን አብዲ በበኩሉ፣ ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብት ሊጠበቅለት ይገባል ሲል ተከራክሮ ነበር። ከዚህ በፊት በዋለው ችሎት እጅግ አነጋጋሪ የነበረው ጉዳይ ደግሞ የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጾ በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ መናገሩ ነበር። ይህ ጉዳይ ታዲያ ሌላ መነጋገሪያ ርስክ መፍጠሩን ባለፈ ጠበቃው ይህንን ካሉበት ቀን ቀጥሎ በነበረው ችሎት ላይ እጅ ላይ አለ ብለው የነበረውን የቀነኒ ማስታወሻ በተመለከተ ዲያሪዋን ፖሊስ ለተጨማሪ ምርመራ እንደወሰደው ጠቅሰው ሚዲያዎች ንግግሬን እኔ ካልኩት አውድ ውጪ ተርጉመው አስተላልፈውታል ሲሉም ይህንን ጉዳይ በተመለከተ በማህበራዊ ሚዲያ ላይ እንዴት ሊሆን ይችላል በሚል ሀሳባቸውን ለሰነዘሩት ጠበቃና መምህር አቶ አበባየው ጌታ ደውለው መግለጻቸውን የህግ ባለሙያው አቶ አበባየው ጌታ ጉዳዩን በተመለከተ የአንዱ ዓለም ጠበቃ ደውለውላቸው ነገሩን በዝርዝር እንዳስረዷቸው መልሰው በማህበራዊ ሚዲያቸው ላይ ጠቅሰው ነበር። ጠበቃው ከቀነኒ ዲያሪ ጋር በተያያዘ የቀነኒ ሞት ምክንያት ራሷ ከጻፈችው ጉዳይ ጋር እየተያያዘ ነው ሲልም ተከራክሯል። አክሎም አንዱ ዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹሕ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ

የሚታወስ ነገር ነው። ከዚህ በተጨማሪም ኢትዮ ፎረም የተሰኘ የዩቲዩብ ሚዲያን ጨምሮ የተለያዩ ሚዲያዎች ባለፈው ችሎት ተጠርጣሪው አንዱ አለም ጎሳ ለመጪው የትንሳኤ ባህል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸውን በቀነኒ ቤተሰብና በሚወደው ማህበረሰብ ዘንድ እንዲጠላና እንዲጨከነበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲል ገልጾ ፍርድ ቤቱ ጉዳዩን በጥልቅ እንዲመለከትለት መጠየቁ ይታወቃል። ታዲያ በዚህም ምክንያት ይመስላል ፍርድ ቤቱ በዛሬው ፍርድ ቤት ቀጠሮ የፍርድ ሂደቱን ለሚዲያ ዝግ እንዲሆን ወስኗል። የቀረበው ምክንያት ጫና እየደረሰ ነው የሚልና በተጠርጣሪው ጠበቃ ደግሞ ፍርድ ቤቱ ውስጥ ያልተባሉ ነገሮች ሚዲያው እየዘገበ ነው የሚል ምክንያት መሆኑም ቀርቧል። ዛሬ የዋለው ችሎት የእነቀኔንን ጉዳይ ለመመልከት ለፖሊስ ተጨማሪ ተጨማሪ ስምንት ቀናት ፈቅዶለታል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።